ሰላም ጤና ይስጥልኝ፣ ቻናል ቤተሰብ ተከታታይ በዛሬው ትኩስ ሰበር ዜና ጀላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ከኔ ጋብራችሁ ተቆዩ ተቀያዩ ዘንድ በአክብሮት እየጠየቅኩኝ ቻናሉን ላይክ በማድረግ ተጀምሩ ዘንድ ለሌሎች ሁሉ እንዲዳረስ ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያልን የፋኖ ዋና አዛዥ መቶ አለቃ ማርቆስ አሞኘ ሙሉ አጃቢዎቹን አጧ ማለት ነው። ጉዳዩን በሙሉ ዝርዝር የምንመለከተው ይሆነ ማለት ነው። ስለዚህ መቶ አለቃ ማርቆሳ አሞኘ የአማራ ፋኖ ምክትል ዘመቻ መምሪያ ኃላፊ ነው። ይህ ሰው በተለይ በጎጃ ምድር አጠቃላይ የአማራ ፋኑ ምክትል ዘመቻ መምሪያ ኃላፊ እንዲሁም ደግሞ የአገው ምድር ክፍለ ጦር ዋና አዛዥ እና የቀኝ አዝማች ስሜነ ደስታ ብርጌድ መስራች በመሆን የሚታወቅ ሰው ነው። ይህ ሰው እንግዲህ በነበረበት ላይ በውጊያ መስመር ማለት ነው ከፊት ከተራ እሱ ካሰልፋቸው ከተራ ሲያጣ ቀጣይ መጨረሻ ላይ የእሱ አጃቦች መቶ በመቶ እንግዲህ መደምሰሳቸውን መረጃው የሚያመላክት እሱም ከሞት አፋፍ እንዳመለጠ ነው፣ ሹክ ያሉ መረጃዎች የሚጠቁመው ማለት ነው። ስለዚህ ይህ የሚያመላክተው ግልጽ ምንም ማስተባበያ ነገር የለውም። አጃቦቹን አጣ ማለት የመጨረሻ ጣ ፈንታው እሱ ብቻ የሚቀርን መሆኑን የሚያመላክት ጉዳይ ነው። ስለዚህ ከዚያ አጃቦች ከመደረሳቸው በፊት በዚህ ግንባር ላይ መጀመሪያ የሚያልቁት ፊት ያሉት ተራ ተዋጊዎች ናቸው። እነሱን ካጣ በኋላ መጨረሻ ላይ እንግዲህ አጃቢዎችን ነው ከአጃቢዎች እንግዲህ እሱ ነው የተረፈው ማለት ነው። ስለዚህ በዚህ በነበረበት ላይ ይህ ሰው ከፍተኛ ኪሳራ ያስተናገደበት ሙሉ አጃቢዎችን አጣ ማለት እንግዲህ የሚገርም በተለይ የአገው ምድር ክፍለ ጦር ዋና አዛዥ በመሆን የሚታወቅ ነው። እንዲሁም ደግሞ የዘመቻ መምሪያ ኃላፊ ነው ይህን ኃላፊነት እንግዲህ የእሱ ስር ጠባቂዎች ወይም ደግሞ አጃቢዎች ሙሉ በሙሉ ያጣበት ጉዳይ ነው የሚመለከተው። ስለዚህ አንድ እውነታ አነጻጽሬ ላንሳላችሁ። ከዚህ ጋር የፋኑ መሪዎች እንግዲህ የፋኑ ደጋፊዎች በአጠቃላይ ማለት ነው ስለ እሱና ስለ ጸዳሉ ደሴ። ጸዳሉ ደሴ ደግሞ የመንግስትን ሰላም ጥሪ የተቀላቀለውን አንድ እውነታ መደበቅ አይቻልም በማለት ነው ያቀረቡት አንድ እውነትን፣ እሺ ውሸት ማሸነፍ አይቻልም በማለት ነው በመግቢያው ላይ መናገር የጀመረው። ስለዚህ ሻለቃ ጸዳሉ ደሴ የጦር ገብርዬ የጦር ገበሬ የጅግኖች አውራ ያመንከው ታመኝ እንደ ገብርዬ የጉነው አርማ ጉና ማለት እንግዲህ ደቡብ ጎንደር ላይ እንግዲህ በዛ የመሰረተ መሆኑን የሚናገር ነው። እንዲሁም በአማራ ፋኑ ውስጥ አምስት ጅግኖች ብንጥራ ሊብባል ይላል። አንደኛ ሻለቃ ጸዳሉ ደሴ እና የጎጃሙ ሻለቃ ማርቆስ አሞኘ ናቸው እንግዲህ ሁለት ከነዘመነ ከነዝናው ከነ ጎንደሮች ሌሎችም እንደዚህ እያል ከምን ጠራቹ፣ ይልቅ ይህን ያለው ጌትነት ነው። የፋኖ ደጋፊ ነው፣ እናውቀዋለን። በብዙ ነገር ዲፌንስ የሚያደርግ ነው። እሱ ነው ይህ መግለጫ የሰጠው። እዚህ ጋራ ይዤ ማንሳት የፈለጉበት ሁለቶችን ነው። ጸዳሉ ደሴ እንግዲህ እሺ፣ ውሸት አንድ እውነትም መሸፈን አይቻልም በማለት ነው የተናገረ፣ ስለ ጸዳሉ ማለት ነው። ጸዳሉ ምን ያህል እንግዲህ ታማኝ እንደ ገብር እያለለት ጸዳሉ አገናዘበ፣ ተረዳ፣ የመንግስትን ሰላም ጥሪ ተቀላቀለ። ከዚህ ውስጥ እንደ ጸዳሉ ጀግና ተብሎ አሁን ደግሞ እየተናገረለት የመሰከረለት ማርቆስ አሞኘ ነው። እሱም በቅርብ እንግዲህ እንደሚመጣ ተስፋ እናደርጋለን። ምክንያቱም የስር ጠባቂዎችን አጣ፣ ተራ ያሰልፋቸውን አጣ። የመጨረሻ አሁን የቀረ ሶቻ ነው ማለት ነው። ስለዚህ ከነዚ ውስጥ ጀግኖች ውስጥ አጠቃላይ ከአማራ ምድር ፋኖ አሉ ከተብሎ የሚታመንባቸው ጀግኖች ውስጥ ጸዳሉ ደሴና ማርቆስ አሞኘ ናቸው። ከነዚ ውስጥ ደግሞ ጸዳሉ ደሴ የመንግስት ሰላም ጥሪ በሰዓቱ የገባ ሰው ጀግና ሰው ነው። እናመሰግናለን። ስለዚህ በቀጣይ ደግሞ ማርቆስ አሞኘን ተስፋ እናደርጋለን ማለት ነው። የትነት እንግዲህ የፋኖ ደጋፊ እናመሰግናለን፣ እዚህ መረጃ ስላደረስክን። ይህን ያህል እንግዲህ እውነትን መደበቅ እንደ አንድ እውነትን ሽውሸት እንግዲህ መደበቅ እንደማይቻል ምክንያቱም የጸዳሉን ስም እንግዲህ መንግስት የሰላም ጥሪ ከተቀላቀለ በኋላ ስም ማጥፋት ዘመቻ ተነስቶበት ነበረ። ለዛ ነው አንድ እውነትን ሽውሸት እንግዲህ መደበቅ አይቻልም በማለት እንግዲህ ሀሳብን በሀሳብ እያሸነፋቸው ድፌንስ እያረጋቸው የተመለክ ለዚህም ደግሞ በአጠቃላይ በአማራ ፋኖ ውስጥ ከአምስት ጅግኖች ጥራ ብባል ሻለቃ ጸዳሉ ብሎ የጀመረበትም ለዛ ነው። ጸዳሉ ደግሞ የመንግስት ሰላም ተር ተቀላቅሎ ሁለተኛ ደግሞ ማርቆስ አሞኘ ነው። ማርቆስ አሞኘ ደግሞ በተደረገው በዛሬው ውጊያ ማለት ነው እንግዲህ ሙሉ በሙሉ ያጣበት ነው እንግዲህ የሱ የራሱን ጠባቂዎች ማለት ነው። ስለዚህ ለዚህ ሁሉ ጣጣና ውጣ ውረድ የሚያስፈልገው ሰላም ነው። ሌላኛው እዚህ ጋር እየዘን ቀጥታ የምናልፈው ፋግታ ልኮማ ወረዳና በዳንግላ ወረዳ ዋና ወረዳ ዋዝና አፈሳ ተብሎ በሚታወቅ ቀበሌ በተደረገ ኦፕሬሽን አንድ አምቡላንስ መኪና እንዲሁም ደግሞ አንድ ሲንግል ፒክ አፕ እንግዲህ በምርኮኝነት መከላከያ ገቢ አድርጓል ማለት ነው። ስለዚህ እናመሰግናለን። እስካሁን ድረስ እንግዲህ አምቡላንሶች እየተጠቀምባቸው፣ ኧረ በጣም ሼም ነው። ግን አምቡላንስ እኮ የማህበረሰብ ነው። በብዙ ጊዜ ተደጋግሚ ይናገራለሁ። ግን እስካሁን ድረስ ይጠቀምባቸዋል። ቢያንስ ለማህበረሰብ እንስብ እንጂ ጎበስ፣ እንግዲህ አማራ ነጻ እናውጣለን ብሎ አምቡላንስ መጠቀም አያሳፍርም። ትንሽ ትንሽ የሚያዘን የምር። ሌላኛው በአዊ ብሔረሰብ ባንጃ ወረዳ ተብሎ በሚታወቀው ከፍተኛ ኪሳራ ማስነሆን በዞ በነዚህ ግንባሮች ሰሞን በጣም ከፍተኛ ኪሳራ እያስተናገደ የሚገኘው አንዱ መቶ አለቃ ማርቆስ አሞኘ የሚገኝበት ከፍተኛ ኪሳራ ካስተናገደበት በዚሁ በጎጃም ምድር ነው። ሌላኛው ደግሞ በአዊ ብሔረሰብ ባንጃ ወረዳ ተብሎ በሚካሄድ ነው። እንዲሁም ደግሞ በአዊ ብሔረሰብ አስተዳደር ላይ በተካሄደ እንደዚሁ ፒክአፕ በምርኮኝነትም ገቢ የተደረጉትም በዚሁ በተመሳሳይ ወረዶች ነው። ሌላኛው ደግሞ ምዕራብ ጎጃም ዞን ቋሪት ወረዳ ላይ በተመሳሳይ መልኩ ከፍተኛ ኪሳራ አስተናግዷል። ምርኮኛ ሆኖ ቀሪዎችን ደግሞ ጥለው እንደፈረጠጡ መረጆች ይጠቁማ። ማለት በአጠቃላይ የሚያስፈልገው ለዚህ ሁሉ ጣጣና ውጣ ወረድ ሰላም ነው። አጭሮ ሰላም። ስለ ወልቃይትና ስለ ህዋት የምንመለስበት ጉዳይ በሰፊው ይኖራል። ምክንያቱም ክረምቱን መሰረት በማድረግ ከፍተኛ ጥቃት እንደሚፈጸሙ መረጃዎች እየወጣ ነው የሚገኙ። ስለዚህ ለዚህ ሁሉ እንግዲህ በዘር ተከፋፍለን በብሔር ተከፋፍለን ሀገራችን ደግሞ ከፋፍለን ቆራርሰን እርስ በርሳችን በነስ ጥቂ ሰዎች ለማባላት ደፋ ቀና እያሉ ይገኛሉ። እነ ሰዎች በዚህ በል ንገራቸው የፋኖ ነው የሚሆን የዋት የሚሆን የሸኒ በቁጥር መቶ አይሞሉም ግን በሚሊየን የሚቆጠር ሕዝብ ግን እያባሉት እያጎሳቆሉት ከቀዩ እያፈናቀሉት ይገኛሉ። ስለዚህ ለዚህ ሁሉ የሚያስፈልገው ሰላም ነው። ሰላም ምድራችን ያደርግ፣ ኢትዮጵያን ሰላም ያድርግልን። ዘረኝነት ይጥፋ፣ አይጠቅምም። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ በዓለም ዳርቻ ያላችሁ ሁሉ እባካችሁ ከዘረኝነት ጽዱ፣ ከዘረኝነት ነጻ እንሆን። ሰላም ለሀገራችን ያደርግ። አሁን ወጥ ደፋ ቀና ለሚገኝበት ይገኝበት ከሻዕቢያ ጋር ነው፣ በተመሳሳይ መልኩ ፋን ነው። ይህም በሰፊው ምንም መለስ ይሆናል። አሁን ክረምቱ መሰረት በማድረግ ጥቃት ለመፈጸም በዝግጅት ላይ ድንገት ቅስፈታዊ የሆነ ጥቃት ለመፈጸም እየተዘጋጀ ነው የሚገኝ ይህን ሁሉ የምንመለስበት ጉዳይ ይሆናል ማለት ነው። ስለዚህ ኢትዮጵያን ሰላም ያደርግልን። ስለዚህ አሁን በዚህ ጥቃት፣ ለምሳሌ መቶ አለቃ ማርቆስ አሞኘ እኔ በድጋሚ በራሴ በግሌ ስም ጥሪ አደርግለታለሁ። ምክንያቱም ሰላምን የሚያስፈልገው እስካሁን ድረስ ኢትዮጵያ ከጦርነት ያልተላቀቀች ሀገር ሆናለች። ለዚህ ደግሞ ሁላችን በብሔር ስለተከፋፈልን ነው። የጸዳሉ መንገድ እንዲከተል በድጋሚ ጥሪ አቀርብለታለሁ። ጸዳሉ እንደ ገብርዬ ጅግና ብሎ ራሱ ፋኖች የመሰከሩለት ነው። ከጅግኖች ደግሞ አንዱ ማርቆስ አሞኘ ነው። ስለዚህ ይሄ ደግሞ ይህን ጸዳሉ መንገድ እንዲከተል በድጋሚ ጥሪ እናቀርብለታለን። ሰላም ለኢትዮጵያ ያደርግ። ዘረኝነት ይጥፋ ይውደም፣ አይጠቅምም። ሰላም ለሀገራችን ያድርግ። ኢትዮጵያ ሀብት አለን ሰላም ያጣን። ለሰላም ደግሞ የሚያገላብጡት እንደ ቆሎ ትንሽ ሰዎች ናቸው። ኢን ፋክት ነው፣ እውነት ነው። ስለዚህ የነዚህ ትንሽ ሰዎች ራይ አስፈጻሚ አንሆን። እኛ የነሱን ትንሽ ሰዎች ራይ አስፈጻሚ እየሆን ባይዘወይ። እነዚህ ትንሽ ሰዎች ቼን ሰንሰለታቸው ከሻቢያ ከግብፅ ጋር ነው። ከግብጽ ይደጎማል፣ ከሻቢያ ይገባል። ከሻቢያ ይደጎማል፣ ወደ ህዋትና ወደ ፋኖ ይገባል። እንደዚህ የጠዋት ድጎማ እኛ የሚያስፈልገን የልማት ድጎማ ነው። ስለዚህ ዘረኝነት አያስፈልግም። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ በሁለተኛ ቪዲዮ እስክንገናኝ መልካም ቆይታ።